አተግቢ ቆይ ጨረቃ ማለት ነው መሲ አንድ ቁጥር እየጻፈች ልሽ ማለት ነው ብሎክ ነው ማረግሽ መሲ ሀሳብ ካላት አስከቢ ብሎክ ነው ማድረግሽ አታሽቃብጭ ሺ አሽቀባጭ ምንድነ የምታሽቃብጭ አተግቢ ለምን ትትልሽ አይ እንድትዘቀዘቅ ነው እንዴ የምትፈልጊው ምንድነው አለማሽ አንቺን መሲ ተብዬ ማለት ነው ኮታት አንቺ አንቺ ብርቱካን ማለት ነው የአጥፍ የብሩክ ካንቺ ቤት ካለ ከዛ ህመሜን እናስጠፋለን። ደግሞ በውስጥ ፈልግሻለሁ ስሱ ምትባል እሱን አስመጡልኝ። ያናድረኝ ነገር ተናድጄ ነው ስሜታዊ ሁኜ ነው የዘገዘኩት የሚባለው ቃላት

አድርጎ ስትል ዞሮ ዙሮ ግን ትለኝና፣ ሃይሚዬ ስለስነካች ብሩኬን እንደዚህ ያደረኩ፣ ብሩኬን ስለተነካች ሃይሚዬ እንደዚህ ያደረኩ የሚባል ነገር ዞሮ ዞሮ እራሱ ነው። የትኛው ሁለታችሁ? ሁለቱም ደጋፊ ነው እንጂ እንደዚህ ያካብድ ያለው። መጀመርያ እነሱ ምንም አይመስላችሁም። ዘገዘጋችሁ ከተከታችሁ ምንም የፈጠረ ፈጣሪ እንጂ ሰውን የሚያኖረው ሰው ነው እስኪ እሱ መታ አይደረግም። ምክንያቱም ግን አንድ ሰው የምትወዱ ከሆነ ዞሮ ያ ነገር ያ የምትወዱ ሰው ላይ የሚመጣ ያገናዘባችሁ የማይሆን ነገር የምታደርጉ ሰዎች እስኪ ተዋት፣ እናንተ ተው፣ በቃ ረፉ ረፉ። አንቺ ብርቱካን ሂጂ እጅና እግርሽ አጥፍተሽ ነይ።

እንዋጋ ይሄን ፕሮፋይል ከለበሰ ሰው ጋር መዋጋት የሚፈልግ ካለ ሬዲ ነበር። አበዙ ትቁና በዙ

ዶላር ነው ይዘን ለመዋጋት የምሬ ነው። እኛ የምንዋጋው እነሱ በኤዲቲንግ የሚያደርጉትን እኛ ደግሞ በሬሉ ነው። በኤዲቲንግ ናናችንን ታዞር ራላችሁ። ተው ተው፣ እንከባበር። ተው እውነት እንከባበር።

ሰው ምንም ልጁንም አታዘግዝቁት ምንም በማያውቀው ነገር ገና ለገና ኮመንት ሰጠ ብላችሁ ኦር ደግሞ የሆነ ነገር አደረገ ብላችሁ ሜንሽን ተደረገ ብላችሁ በዚህ ልክ ያዙ ልቀቁ ማለት አግባቡ አደለምንዘንጠሙ እኮ እሱ ምንም ነገር ያለ ነገር የለም፣ ኮመንት ላይ እዚህ ልጆቹ ናቸው የሚያሽቃብጡት እንጂ ዘሪያሸግርነገርካንን ነግርሻ። ሰው የሰው ስቶሪ ሼራ አያደርግም። ሰው የሆነ ነገር ኮመንት አይጻጸፍም። ኮመንት ሲጻጸፍ ብሩኬ ከሴት ጋር ይዛችሁ ትመጣላችሁ። ከሴት ጋር ሀይምዬ የሆነ ነገር ካደረገችእ አረብነታችሁ ፈሩ። እውነት ክብር ለራሳችሁን ክብር ይኖሯችሁ። በዚህ ልክ እናንተ ራሳችሁን አዋርዳችሁ ልጅቷን አታቅለሏት በቃ

ዞሮ ስንል የምናየው ሌላ ነገር ከጠዋት እስከ ማታት ሌሊት ትናንት የተጀመረ አንድ ለማድረግ እንደዚህ ክፍተት ከሚፈጥር አሉ አንድ ላይ የተሰራ ቪዲዮ አላቸው። አስቀባጭ ብለው አንድ ላይ የተሰራ ፉት አለ። አንድ ላይ እነሱን እያመጡ መፖሰት እየተቻለ እዛ ምንም ማን እና ምንነታቸው፣ ማንነታቸው ያልታወቀ እያቀናበራችሁ እየ አንድ ድካማችሁ እራሱ ኤዲት ማድረጋችሁ እራሱ እኮ ድካም ነው የእውነት በኤዲቲንግ ደክማችሁ፣ በምን ደክማችሁ ሲሉት አላችሁ። እዛ ላይ ደግሞ ደስ የማይል ነገር

እነ ህፃን ነው የምደብሩት ለሚያዩት ራሱ ሰው። እውነት ብዙ ሰው እየታዘባችሁ ነው፣ ይኸው እያያችሁ ነው እና ዩዘር ምናምን የምሬ ነው። ትልልቅ ትልልቅ ሰው አለ የሚከታተላቸው እና ሀይሚን፣ ሀይሚን ብሩኬን የሚወድ የምር ሰው እየታዘባችሁ ነው። ህፃን ነው የሚደብረው የምታደርጉት ነገር። ወይ እናንተ ላይክ፣ እርስ በርስ ላይክ እየተደራረጋችሁ ብዙ ላይክ ስላገኛችሁ በቃ ጀግና የሆናችሁ መስሏችሁ እንዳይመስላችሁ ነው። ሰላሳ ደቂቃ ስንት መቶ ላይክ እንደሚያገኝ ብታይ

ሰው እንዴት በመከበረው ዕድሜው እንደዚህ ይቀላል? በልጆቹ በትንንሽ ሰው በእኛ አፍ ገብታ እንደምትሰደበው። በዚህ ማለት ያለብን ሚዲያ ላይ ድን የሆነ ነገር ማድረግ አለብን ቢፈነዳ ሁ ት ቲክቶክ የምትጠቀምበት ዕድሜ ሌላት ወይ? ደግሞ እትጠቀም እንኳ ለመልካም ነገር ትጠቀም። ሃይማኖትና ብሩኬ እኮ እንደዚህ እንደዚህ የነሳው ኦዲዬንስ፣ እንደዚህ የልጆች እና ትልልቅ ኦዲዬንስ እኮ ማለት እኮ እነሱ ጭንቅላት እውነቴ ነው አንድ ይሆነን በጣም የወረደ የሆነ እኮ በዚህ በአንድ ኖ አንድን ሆኖ እናስታርቅ ምንም ምትላለ፣ ሰዎች እኮ ናቸው። የምሬን የምልሽ እንደዚህ ሰውን እኮ የሚያስታርቁ ሰዎች ነበሩ እኮ፣ አይደለም ሊያጣሉ። በእነዚህ በሁለት ሕፃናት መሃል ገብተው ዙዙ ፈታ በይ፣ አንቺ፣ እነሱ የሚያደርጉ ነገሮች ሁላአላለላት ፈጣሪ እንደው ሳይል አንዳንዴ። እኮ ጋይስ ምን እንደምትንጨረጨሩ በቃ ተዋቸው። ቡርትዬ እናመሰግናለን ግን ድጋሚ እንዳይደገምሽ እሺ። አጥፍታለች። ገላ ነ ሰሚ እኔ ደግሞ ማለት ነው። እየሰማሽ ነው ዙዙ? ፈጣሪ ወደ ቅርቧ መልሷት። ሃይማኖት አደርያት ነው ፈጣሪ ወደ ልቡና ከመለሰ ማነው? ወደ ልቦና ይመልሰው። ይች ነው እናቴ እንዲህ ብላት ተጠራታች እወቅ ያለው በአርባ ቀኑ ያውቃል። ከዚህ በኋላ ምንድነው የምታውቀው? ምን የምታውቀው ነገር አይኖራት። አንቺ በኋላ ወዴት ነው

እነዚህ ወይ አማርኛቸው አያምር ወይ እነሱ ወይ አያምሩ። እኔ ማለት ነው በቦታ ስቄ ነው ሞትኩት። እናንተ የአኬለ እሂቶች አማርኛቸው አስተካክሎ ምናምን ብላ ጽፋ ለቀቀች። እና የአሁኑ የጻፋች ናምጥታ ደግሞ አንዴተ ወዮ በሳቅ ሞትኩኝ ብላ ነው ለቀቀ። አትሊስት እንኳን ማለት ነው አማርኛ ኪቦርድ እንኳን በትክክል የማይጽፉ ኮዝብን ያለው ተማሩ እስኪ መጀመሪያ እውነት

ሰቃይ ያለው በጠ እንደምን ብዬ እየገጣጠምኩ ለማንበብ የአንዳንዶቹ እንኳን የክስቱን ሰቃይች እንዲሆን አነበዋለሁ። የአንዳንዶቹ መጭራሽ ግዕዝኛም ይመስለኛል። የምር ተብላቸሁ ተማሩ። መጀመሪያ እስኪ ለመሳደብ ትንሽ ተማሩ። እንደው ለእነዚህ አማርኛ በስነ ስርዓት ማንኪቦርድ ለማይችሉ ሲል አማርኛ ኪቦርድ ጠፍቶ

ግን እነዚህን አማኑኤልም አይቀበላቸው የምር ኦልሬዲ፣ እነዚህ እኮ በቃ ምንም ከአማኑኤልም አቅም በላይ ነው የሚሆኑት። እነዚህን አደለም ወልዱ፣ ሊቢያ ላይ ነው እመጣልኩ። ሊቢያ ላይ ስብሰብ አድርጋሽ የምር እናት ትሙት፣ እንደዚህ ዚ ስርዓት የሌላቸው ዘልዘላ ዘልዘላዎች ስብሰብ አድርገሽ አያሳዝኑም? ሊቢያ ላይ ስንት ሚስኪን ከሚሰቀኝ እነዚህን ወስዶ እዛ እመጣለሁ። ናዲአነት እናህ ማለት ነው ሊቢያ እስር ቤት ቆይኔ መብታል። ዘልዛ አላ ብላለች ሃይሚዬ፣ እውነትም ዘልዛ አላ ሞጣ ነው እንጂ ያለው ዘልዛለ መረን የለቀቃችሁት እናቴ ኑሪ ንኛ ሪ እኔ ሆዴ አሞኛል። ምንድን ነው የሚያወራ አሁን ይሄ ገስ ተቀር በስድብ ሲለጠፍ ታየኝ ዛሬ። ምን ችግር አለው የእኛ ቢሆን በኮንፊደንስ። የእኛ ኮ ተደብቄ ምናምን የምንኖር ሰው አይደለም። ነገሩ እናት አባታቸው ሰርችቶ ያሳደዷቸው ሁላ እኮ ናቸው። አሁንማ ማን ይፈራቸዋል ብለች ነው። እነዚህ ብስብስ ማንም አይፈራቸውም። የፈለጉትን ያድርጉ። እውነት ሞጣለ አለች። የሚላል ሞጣ ጊዜ መቶ ልክ ልካቸውን ይንገርልጭ ረቀባሚ